የተወዳችሁ ድቤት ሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት እንግዲህ የምንመለከተው አንድ ርዕሰ ጉዳይ ነው። ከሰሞኑ እንግዲህ በብፁ አቡነ እንድርያስ ላይ የስም ማጥፋት ዘመቻዎች እየተከፈቱ ይገኛሉ። ፍጹም ትክክል ያልሆነ አንድ ያልሆነ የጭራሽ ጭራሽ ቅንብር የሆነ ስራ የሰሩ ነው የሚቀባበለው፣ የሚያዘዋውረው፣ የሚሰራው የፕሮቴስታንቱ ቤተ እምነት በጣም በሚያስገርማችሁ ሁኔታ ማለት ነው የዚህ ምን እያደረገ ነው የደብተራ ስብስብ ጉድ ስሙ ብለው እንደ ድምጽ ተቀርጾ እንደወጣ አስመስለው የብፁዕ አቡነ እንድርያስ ያደረገን አባት ሆነ ብለው የሰሩት የሆነ ሴት ደውላላቸው እና ከአቡነ እንድርያስ ጋር እያወሩ ማለት ነው አቡነ እንድርያስ እንደምናስታውሰው ሚስጥር ምንኩስናና ጵጵስና ተረድተው ሀገረ ስብከታቸውን እንኳን ትተው ወደ በዓት ወደ ገዳም ሄደው ለመነኮሳት ዝቅ ብለው ዳቤ እየጋገሩ ውሃ እየቀዱ እያመላለሱ የሚያገለግሉ ናቸው በእርጅና ጊዜያቸው እንደ መራ አባታችን ግድ የሎትም እኛ ቢያንስ መነኩሳት ወጣቶች ነን፣ ተዟዙረን እኛ ግድ የለም። ዝቅ ብዬ ዳቤ ጋግሬ ውሃ መላልሻ ያኖራችኋለሁ ብለው ጳጳስ ሆነው የሚራዱ ናቸው። እኚህን አባት ናቸው እንግዲህ እንዲህ አድርገዋል ብሎ ሲያቀናብሩ የነበሩት ለምን ቢባል፣ ከሰሞኑ ከብፁዕ አቡነ ገብርኤል ጋር በተገናኘ ማርያም ቤዛዊተ ዓለም አትባልም በሚል በተነሳ ሽኩቻ አባታችን አቡነ እንድርያስ መልስ መስታቸው ይተወሳል። አሁን መጀመሪያ ሱን ነው ማሰማችሁ ታዲያ የፕሮቴስታንቱ ቤተ እምነት በዚህ ደረጃ ሊቅ የሆኑትን አባት ይጠሏቸዋል። ታዲያ ሆነ ብሎ አቀነባብረው ድም ድምፅ በሚዛባ በሚሰራበት ኤይ ጄኔሬት በሆነበት ብዙ የቴክኖሎጂ በተረቀቀበት ጊዜ አቡነ እንድርያስን አስመስለው የሰሩትን ሴራቸውን እናጋለጣለን። በመጀመሪያ አቡነ እንድርያስ ምናሉ የሚለውን ላስደምጣችሁና እዚህ ከአቡነ ገብሬ ጋር በተገናኘ እነዚህ የሰሩትን የወደ ሰባት ደቂቃ የሚቀዳውን የድምፅ ሪከርድ ላሰማችሁ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 የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትግስት ከመዓት ወደ ምሕረት ተመልሶ የአዳም ቀንዶና ካለፈ በኋላ አምስት ሺ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለት ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳምጥ ባካችሁ። ቆርቆሮ ምንም የማይሰራት ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቁርቁር ያነሳኛ። ስለዚህ ዓለም ጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት ያ 5500 ዘመን የጨለማ ጉዞ የተወገደበት ነው አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አለ ነው። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ የአምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንናገረው። ዲያብሎስ በጽነቱ ወጥነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን። ሰብሳቢ ሳብ የሆነችን ብሏል። ይሰማችኋል አይሰማችሁም? ዲያብሎስ የበተነውን ያዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች። አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኢራጥስ። ከመሸ ሰበር ዜና ልነግራችሁ ብቅ ብያለሁ። ስለዛ ከናንተ የሚጠበቀው ኮፒ ሊንክ እና ሪፖስት እንድታደርጉ በጌታ ፍቅር አበረታታለሁ። የአቡነ እንድርያስን ጉድ አብረን እናድምጥ ሂሎ ተደባርቅ ነው የምደውልለው ለወስ ደህና ሰነበቱ ሰላም ልጅ ነኝ አዎ ቤተልሔም ደህና ነው ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልተው የሚባል ወሬ ሰምቼ በጣም አዘንኩኝ ፍሬው ጋራ ተጣልተው የሚባል ወሬ ሰምቼ እኔማ መቼ ተጣላው እሱ ከዳኝ እንጂ እናቴ እሱ ከዳውታው። አሁን ያው ከቅዱስ አባታችን ጋር አጣልቶኝ በጣም የሚገርም ነው። ከእንግዲህም ማለሱ አንድ ምስጢርም አይወጣም። ወይም እስኪ እንዲያው ከባድ ነው። በሩቅ አይደል ነበር? በጣም በጣም በጣም የሚከብድ ነው። በቀደም እኮ ለአባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ ከዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ እድብዬ እንደ እንደላኩት እሱን ሁሉ ተነገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘውት ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ የአስራ አራት ቀን ጽላታቦትን ይዛችሁ ስትሄዱ ደባርቅ ያገኘት ልጅ ወደ ስላሞች ልከን ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን እንግዲህ ትልቅ ነገር ነው። አሁን እሱም እየታደነ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያሉ እንግዲህ ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉም? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ልገባ እየጣርኩ ነው። ሰዎችን ሌሎችን ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገትና ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኮት ያነ ልጅ ልከን ካዱ እንላቸዋለን። እስላሞችን ያደረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው ይሄ፣ ትልቅ ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገር ይልኝ እሺ ከዚህ የበለጠም ችግር የለ። በእውነት የሚያሰ ለእኔ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምም ችግር ነው እንጂ ለእርስዎ ብቻማ አይደለም። አዎ እንደ በጣም በጣም በጣም የሚያሳዝን ነገር ነው። በጣም ያሳዝናል። እሱና ምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራን ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም፣ ያወጣዋል። ደግሞ ያ ሀገረ ስብከቱም የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ፣ ተናግሮታል። አዎ፣ እና እንግዲህ በአጭሩ ይበቃናል። ይጥል። እሺ፣ በቃ ሁሉንም ለእነዛም እኛ እንልካለን። እንዳያወጡ፣ አይዞዎት። እርሶ አዲስ አበባ ከሆኑ ገብተው ይንደሯቸው። ውሸቱ ይበሉ፣ እነግራቸዋለሁ። እሺ፣ አባታችን ስላሴ እና ከበድ አድርገው ይንገሩን። በጸሎት እንዳይረሱኝ ነው። በጣም ነው ያዘን። በደንብ ነው የምነግራቸው። እሺ፣ እሺ አባታችን፣ እደውላለሁ። እሺ፣ እሺ፣ ደህና ይዋሉ። አሜን፣ ሰላም፣ አሜን። ሄሎ አባታችን፣ ደህና ረፈዱ። ቤተ ልሄም ነኝ። ቆይልሽ ነገሩ ሊያሳርፈን አልቻለም። እርብሽ ነው ያደረገን አባታችን። ኧረ ምንም አይደለም፣ አይዞሽ። እኔ ያለሁ አይደለ? አዎ አባታችንን አባታችን ገብቻ ሳናግራቸው ዘመድ አለን አዲስ አበባ ዘመድ አለን። የእኛ አዲስ አበባ ቅርብ ዘመድ አለን። የእናንተ አዎ። እና እሱ ፈልጎ አንድ ነገር እንዲያደርገው እንንገረው ከሆነማ ወየው አይደል? አዎ እሺ፣ እርሱ ዘንብ ቢጣጣሩ ከዚህ የበለጠ ሞት የለ። አዎ ከዚህ የበለጠ ምን ሞት አለ? እና ይሄው ልወድ መስከረም መጥተው ሳሉ የታረደውን በት የእናቡነ ጳውሎስን የሌሎች ጳጳሳትን እንዲሁም የሌሎች ሰራተኞችን በጠዋቱ ነው የተቃጠለውን ፎቶና የሰዎች ስም ዝርዝር የተቃጠለውን ሁሉ ስለ አጋለጠ መጥተው ቢነግሩን እኛ እናወጣም እርስዎም ይካዱ። ታውቀዋለሁ። አዎ። ሌላው ደግሞ ስለ መንግስት ጦርነት፣ ስለ ኢህአዲግ መውደቅ የተነጋገራችሁትን ፖሊስ መጥቶ ቢመረምረን እሱንም እንክዳለን። አይነገርም። አዎ፣ ቢመጡብን ብየወት እኮ ነው። በምስልም እያዝ ነው። አዎ፣ ድንገት አውጥቶት ከሆን ለመጠንቀቅ ያህል እኮ ነው የምነግረወት ነው ይገባኛል እሱማ አ- አስወርቷል ሌላው ስለ ጥላቶች ታቦቶች ላይ የተደረገው አናውቅም ነው የሚባል እሱንም አሁን ሁሉ እየጻፍኩ ነው እሱ አዎ እየጻፍኩ ነው እና አሁን የነገርሽኝ ሰው ካለ ትክክል በትክክል ሰው ካለ አዎ ጥሩ ነው በእውነት እሱንማ በቃ አሁን እኛ ደውለልህ ልነግረው ነው ይኸውልሽ እንደሰማሁት ከሆነ አሁን እሪ ውስጥ ነበረን የመጣ ሲባል ሰምቶ ሀገር ጠፍቷል። ከተማ ውስጥ ተደብቋል። ለቆ አዲስ አበባ ለቆ ጠፍቶ ይሆን? አለቀቀም፣ እዚህ ውስጥ ነው ያለው። አዲስ አበባ ውስጥ? አዎ፣ በቃ አዲስ አበባ ውስጥ ከሆነማ የእኛን ወንድም ምን እንነግረዋለን፣ በደንብ እንዲያፈላልግ። ቀራኒዮ የሚባል ቦታ አለ። በዚያ ግድም ነው አለ የሚባለው። ቀራኒዮ? አዎ፣ በዚያ ግድም ነው አለ የሚባለው። እሺ። እና ከሁለት መቶ ያህል ሰው እንደ ጸሐፊ ተናግሯል አሉ። ሁለት መቶ ሰው አስገብቼ ጽፌያለሁ ብሏል አሉ። ምኑን ነው ሁለት መቶ ሰው አስገብአሁን አሁን ከምት ከተቃጠለው አረ ከተቃጠለው አዎ እሰምቻለሁ። ተነግሮ ነው ሚገርም ነው። ይህን ሁሉ ተናግሯል። እኔ ራሴ አላውቅም ግን እሱ ተናገረ ተብሎ ሲወራ ሰማሁኝ። እሺ አሁን ከአባት መቶ ሰላምም ገብቼ ይህን ሳናግራቸው በጣም ነው የተናደዱ። እሳቸውም ወደ እስላሞችም ሰው እየፈለግነ ነው። መቼም መንግስትና አቡነ ጳውሎስ ማረጉት ነገር የለም። ወደ እስላሞች ከላኩ ድንገት ብሎ ሰው እየፈለግነ ነው ልንልክ ወደዛ። ጥሩ ነው፣ ጥሩ ነው፣ ጥሩ ነው። አዎ፣ እርስዎ ግን መካድ ነው ያለበ። ድንገት ቢ የእኛን ሁሉ የእኛ ጉዳይ ሁሉ ስለሆነ ነው አባታችን። ይቅርታ፣ ምንም ችግር የለም። እንዳይጠለፍ እንዳይጠለፍ። እሺ አባቴ እሺ አባቴ፣ አይጠለፍም። እኔ ለብቻ የሆኘ ነው ማወራወት እኮ። እርስዎ ጋር ሰው አለ እንዴ? እኔ የለም ግን ይሄ እንትኑ እራሱ መሳሪያው ያሰጋል። አረ እሺ አባቴ፣ እሺ በቃ እርሶ ይካዱ። እኛ አሁን አዲስ አበባ ማስልከን እሱን እንዲያፈላልግ ነው የምናደርግ። እሱ ጥሩ ነው። አዎ ይሄ ማስመጡላቸው ነው። አባ ፍኖቶ ሰላም እንግዲህ ነው ቅንብሩ ይሄ ነው እንዳደመጥ ነው። ብፁሕ አባታችን በረከታቸው በወላች ላይ ሲጠር ምንም ቀላል ነው። እንዳልኳችሁ ድምፅ ማስመሰል ቀላል እንኳን አደለም። አንድ ኮሜዲ እንኳን አምስት ስድስት ድምፅ ያስመስላል። አቡነ እንድርያስን ስማቸውን ለማጉደፍ የፕሮቴስታንቱ ቤተ እምነትን በማያገቡት ገብቶ እንዲ ማድረጋቸው ደግሞ ያስገርመኛል። ምንም በማያገባቸው እውነት ባልሆነ ነገር። አንደኛ፣ ሁለተኛ እውነት ነገር እንኳ ቢሆን ጳጳስ ናቸው፣ የኦርቶዶክስ ቤተክርስቲያን ካህን ናቸው። ቢሆን አደለም እኮ ቢሆን እንኳን የሚመለከተን እኛን ነው፣ የእኛው ነው ቤቱ፣ አባትነታቸውም ለእኛ ነው። ሆነ ብለው ግን የደብተራ ስብስብ ጉር ስሙ በማለት ስም ለማጥፋት ያልሆነ ነገር ፈጥረው አስመስለው አቀነባብረው ድምፅ አገናኝተው በጣም በሚያስገርም ሁኔታ ብዙ እያንዳንዱ ሰከንድ በሰከንድ ተንትረን ብንሰራ የሚጋጩ ሀሳቦች ራሱ አሏቸው። ያን ያህል ተንትኖ መግባቱ አስፈላጊ ስላልሆነ እዚህ የብፁዕ አባታችን በረከት በሁላችን ላይ ይደር። ሀሳብ አሴቶቻችሁን አስቀምጡልኝ። ያልኩኝ ጨረስኩኝ። ወንድማችሁ ሉል መብራቱ ነኝ። ያሮስ የእናንተም የእኛም ነው።